አዲስ አበባ ውስጥ ከአንድ ሺህ በላይ ነው ሚኒስተር የሚገነባ ነው። በሀገር አቀፍ ደረጃ ከ39 ሺ በላይ የስፖርት ማዘውተሪያ ስፍራዎች ይገኛሉ። ከዚህ ውስጥ ከግማሽ በላይ የሚሆኑት ባለፉት ጥቂት ዓመታት የተገነቡና እድሳት የተደረገላቸው ሲሆን በአዲስ አበባ ከተማ ብቻ ቁጥራቸው ከአንድ ሺህ በላይ ይልቃል። ይህም አዳጊ ወጣቶች ተሰጧቸውን እንዲያገሉብቱ ትልቅ ሚና አለው። ማራኪና ምቹ ሁሉን አቀፍ ሆነው እንዲገነቡ ተደርገዋል። እነዚህ እንግዲህ በዋነኝነት ሊያገለግሉ የሚችሉት በተለይ የወደፊት ሀገር ተረካቢ ትውልድ ተተኪ ምርጥ ስፖርተኛ በማፍራት ረገድ ያላቸው ሚና ከፍተኛ ነው። እነዚህ የስፖርት ማዘወተሪያ ስፍራዎች ና ታዳጊ ፕሮጀክቶችን በተለያዩ የስፖርት አይነቶች ማስፋፋት እና ማሰልጠን ና ለተለያዩ ብሔራዊ ቡድኖች ና ክለቦች ና እንደዚሁም አካዳሚዎች ላይ እንዲገቡ ና እንዲመረጡ በማድረግ ትልቅ አስተዋጽኦ ያለው ስለሆነ እየተሰሩ ያሉት የስፖርት ማዘወተሪያ ስፍራዎች ሁሉንም ማዕከል ያደረጉ ናቸው። እንደ ሀገር እየተገነቡ የሚገኙ የስፖርት ማዘውተሪያ ስፍራዎች ኢትዮጵያ በቀጣይ በዓለም አቀፍ ደረጃ ተፎካካሪ ስፖርተኞችን ለማፍራት የምታደርገውን ጥረት ይደግፋል። የስፖርት መሰረተ ልማት ግንባታ ጎን ለጎን የባለሙያዎች አቅም ማሳደግ ይገባል። ወጣቶችን ለማሰልጠን አመቺ ሁኔታ ተፈጥሯል። እንግዲህ እንደምታውቁት የሜዳዎች መኖር ብቻውን በቂ አይደለም፣ ማን ፓወር ያስፈልገዋል። ማነው ወጣቶችን የሚያሰለጥነው? ወጣቶች በስንት እድሜያቸው መጀመር አለባቸው? የእግር ኳስ ስልጠናና የአካዳሚክ ደግሞ የትምህርት ስልጠና እንዴት ይካሄዳል የሚለው መንግስት ቁጭ ብሎ በጥናት የሚወስንበት ይመስለኛል። እንደ ሀገር በ2029 ጠንካራና ተገዳዳሪ ብሔራዊ ቡድን ለመገንባት በርካታ ስራዎች ተጀምረዋል። በአዲስ አበባ ከተማ አስተዳደር ይህንን ውጥን የሚደግፉ ስራዎች እየተከናወኑ ይገኛሉ። ታች መሬት ላይ ወርደን ህዝቡ ጋር ወርደን ህዝቡ ውስጥ ትንንሽ ግራስሮት የሚባለው ጋር ስልጠናዎችን መጀመርና እነኛን ደግሞ የምናሰለጥናቸውን ተንከባክበን፣ ተከታትለን ከፍተኛ ደረጃ ማድረስ ነው። ፕሮጀክቶችን በትምህርት ቤትም በተለያዩ ጣቢያዎችም በሁሉም መንግስታዊና መንግስታዊ ያልሆኑ ተቋማት በማደራጀትና አሰልጣኞችንም በማብቃት የተለያዩ ስልጠናዎችን በመስጠት የስፖርት ሳይንስ ምሩቃንንም ጭምር በማብቃት የተለያዩ ደረጃ ያላቸው ስልጠናዎችን በመስጠት ጭምር እሱን በማጠናከር የታዳጊ ፕሮጀክታችንን በማጠናከር የተያዘውን ግብ ለማሳካት ከተማችን አዲስ አበባ በንቃት እየሰራች ነው። በተለያዩ ሀገራት የስፖርት መሰረት ለማገንባት ላይ የግሉ ዘርፍ የጎላ ሚና አለው። መንግስት በስፖርቱ ዘርፍ እያደረገ ያለውን ኢንቨስትመንት በቀጣይ የግሉ ዘርፍም ሊደግፈው ይገባል።